ይህን የተመለከታችሁት የሙዚቃ ኮንሰርት እንዳይመስላችሁ የነሺዳ ኮንሰርት ቢሆን እንጂ እንዲህ ሴትና ወንድ ደባልቀው እየጨፈሩ ያስጨፈሩ ይገኛሉ። ወነአውዙ ቢላ፣ ብስሚላ፣ አልሐምዱሊላ፣ አሰላቱ ወሰላም አላ ረሱልላ ዋላ አሊህ ወሰህቢህ ወመንዋላ።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 ሙነሽዶቻችን ምንነካቸው የሚል ይሆናል። እንግዲህ ሙነሺድ ሲባል አንድ ሰው ግጥምን አነበበ በዜማ መልክ ማለት ነው። ሌላ ትርጉም የለውም። ዛሬ ላይ ግን በሚያሳዝን ሁኔታ ሙነሽዶቻችን እንዲህ አይነትን ተግባርን እየፈጸሙ ይገኛል። ለዚህ ማሳያ ይሆን ዘንድ አንድ ሁለት ቪዲዮዎችን ላሳያችሁ። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሆኑ። እስከዛ ላይክ በማድረግ ይህን ቪዲዮ ጀምሩ። እንግዲህ ይህን የምትመለከቱት እንዲ ሰማኝ ወዳጅ ምናምን እየተባለ ያለው ዲጂ አይደለም፣ ሙነሺድ የሚባሉ ሰዎች እንዲያደረጉ ነው። ወናውዝ ብላ በጣም እሺ፣ ምንድን ነው የምንሰማ? እስቲ ቀጥል፣ አቶ አሜል ነቢን ጠርቼ አፍሬ አላቅም እያለ ነው። ነቢዩ ዓለይ ሰላት ወሰላም ድረሱልኝ፣ ከጭንቅ አውጡኝ ማለት በፍጹም አይፈቀድም ብሎን። ደግሞ ይህን ያለ ሰው በዱኛን ባሄራ ያፍራል። ይህን ነገር አስረግጬ ነው የምናገረው። ምክንያቱም አላህ ሱብሐነሁ ተዓላ በቁርአን ባሪያዎችን ጸሎት የሚቀበለው ከአላህ ውጪ ማን ነው ይላል። በዛ በማይሞተው ሕያው በሆነ አምላክ ተመካ ይለናል። በተጨማሪ መልክተኛው ዓለይ ሰላት ወሰላም በሕይወት እያሉ ለልጃቸው ፋጢማ ረዲየላሁ አንሃ በዱኛ ጉዳይ የፈለግሽው ነገር ጠይቂ፣ ባህራ ጉዳይ ግን ከእሳት ራስሽን ነጃ አውጪ ይሏት ነበር መልክተኛው አለይሂ ሰላት ወሰላም። ግን የሚያሳዝነው ዛሬ ሙነሽዶች ስማኝ ወዳጂ ሽርክ ብቻ ሳይሆን ኢኽትላጥ፣ ሴቶች እንደምትመለከቱ እንመልከተው ኢቨን በዶኛ ራሱ እኮ አፍረዋል። እንዲህ አይነትን ነገርን እየፈጸሙ በዶኛ ራሱ እፍረት ነው። ምክንያቱም ሴቶች እንደምትመለከቷቸው አላሁ ስብሓን ወተዓላ በቁርአን እነዛ የማሃይባን ወይም ጃህልያ ውስጥ እንደነበሩ ሰዎችን መገላለጥን እንዳይገላለጡ ከዛስ እራሳቸውን ይሸፍኑ ብሎ አላሁ ስብሓን ወተዓላ ያዘዘውን ትዕዛዝ ነው። ሴት ልጅ ስትሰተር፣ ሴት ልጅ ስትደበቅ ነው የሚያምርባት። ለዛ ነው ሳይኮሎጂ ምን ይላል? ውድ የሆኑ ነገራቶችን በምስጢር ያዛቸው ይላል። እስልምና ውስጥ ደግሞ ሴት ልጅ ከምንም በላይ ውድ ናት። ውድ የሆነ እቃ ደግሞ በጥብቅ ነው የምንይዘው። ዛሬ ላይስ በሚያሳዝን ሁኔታ አላህ ሱብሐነሁ ወተዓላ ለቀድ ኸለቅነል ኢንሳነ ፊያክሰን ተቅዊም የሰው ልጆች በአማረ ቆመና ላይ ፈጠርናቸው የሚለው የቁርአን አያ እያስተባበሉ ሜካፕ ይጠቀማሉ፣ ቻፕስቲክ፣ የተለያዩ ነገራቶች ጸጉራቸውን እያሳዩ እስልምና የማይፈቅዳቸው ነገራቶችን እየጨፈሩ። ኢብኖ ቀይም ረሂመሁላ እዚች ምድር ላይ የተለያዩ ፈሳዶች ዝሙት ሊሆን ይችላል፣ ጦርነት ሊሆን ይችላል፣ ድርቅ ሊሆን ይችላል፣ የተለያዩ ነገራቶችን የመከሰታቸው ዋነኛ መንስኤ ምክንያት ኢኽትላጥ ነው፣ ወንድና ሴትን መደባለቅ ነው ይላሉ። ዛሬስ ያው እንደምትመለከቱ እንዲህ ነው እየተጨፈረ ያለ እዚጋ እንደምትመ አጠገብ ሴት ተጠግታለች፣ ከነሱ ጋር ተደባልቃለች። አንድ ላይ እየጫይ ለብቻው አናት ግን እንደምትመለከቱት እየጨፈሩ ነው ማለት ነው። ከዛስ ሰይዲ የዘላለሚ ባይዘዊ ይህን ነገር ከነን ሙስሊም ቤተ እምነት የተኮረጀ መንዙማ ከዚህ በፊት አሳይቻቸዋለሁ አይደለም። ከሙዚቃ ይኮርጃሉ። ከኤፍሬም ታምሩ የተኮረጀ መንዞማ ነበረ በጊዜው። እኔ ነኝ አወጣሁት። አሁን ሰይዴ የዘላለም የሚባለው እኔ ኮምፓራቲቭ ሪሊጅን እሰራለሁ፣ የፕሮቴስታንት መዝሙር ላይ የተኮረጀ ነው፣ ዜማው ሳይቀር ማለት ነው። ለምንድን ነው የሚኮርጁት? ምክንያቱም ቢዝነስ ስለሆነ ማለት ነው። ወንአውዙ ቢል እንዲህ አይነትን ነገር እያየን ነው። ይህ ብቻ ሳይሆን ይህን ተግባር እየፈጸሙ ያለው የት ነው ሲባል ሐረር ከተማ ላይ ለሻዋል ኢድ ተብሎ ሄደው ነው። ሻዋል ኢድ ላይ በሚያሳዝን ሁኔታ እንዲህ አይነትን ነገር ነበር። እስቲ አብረን እንየው። ልጠኛ ነው፣ ጉራግኛ ነው፣ ወይስ ደግሞ ትግርኛ ዝዋዜ ነው ምንድን ነው? በመልእክተኛው አለ ሰላቱ ወሰላም መቀለል እስልምና ለእያንዳንዱ ነገር ስራት አለው። አንድ ሰው የአምልኮ ተግባራትን የሚፈጽም ከሆነ እስልምና ባዘዘው መልኩ እንጂ በራሱ ተነሳሽነት የፈለገው ነገር የሚያደርግ አይደለም። እስልምና ለእያንዳንዱ ነገር ሕግጋትን አለው ስራትን አበጅቶለታል። ምክንያቱም የህይወት መመሪያ ስለሆነ ዛሬ ላይ እስልምና ምራቅህን ሰው ባለበት ቦታ አትጥፋ ከዛ በኋላ በጫማህን ጥረገው የሚል ዲን ነው። እያንዳንዱ ነገር እንዴት ማስተማር እንዳለብን የሚያስተምረን እምነት ነው ያለው። ታሪስ እንደምትመለከቱ እንዲህ ይጨፍራሉ ማለት ነው። በሚያሳዝን ሁኔታ ደግሞ ሴቶች ከኋላ አጃብያን አጃቢያን ይሆኑ ምን ይሆኑ አናቅ። እሺ፣ ሌላ ደግሞ ላሳያችሁ። አር እንዳለባት ጠንቋይ ይመስል ምንድን ነው? ይህ ለብቻቸው እኮ ቢያደርጉት ጥሩ ነበር፣ አይደለም? ግን ከጀርባቸው ሴቶች አሉ። አጃቢ ያለ እንመልከተው። እነዚህ በፍጹም ሙስሊሞች ሆነ እስልምና ሊወክሉ በፍጹም አይችሉም። እንዲህ አይነት ነገር እስልምና በፍጹም አያዝም። አላሁ ስብሓንሁ ወተዓላ ዛሬ ሃይማኖታችሁ ሞላሁላችሁ ከሃይማኖቶችም መካከል እስልምና ለናንተ መረጥኩ ወደድኩ፣ ይለናል። መልእክተኛው አለይሂ ሰላቱ ወሰላም ምን ይላሉ በሐዲሳቸው ላይ? የእኛን ትእዛዝ የሌለበትን ስራ የሰራ ሰው ስራ ወደ ራሱ ተመላሽ ነው። ስራዎች ተቀባይነት ይኖራቸው ዘንድ ሁለት መስፈርቶችን ማሟላት አለባቸው። የመጀመሪያውና ዋንኛው አልኢኽላሱ ሊላህ ነው። ስራን ማጥራት ለአላህ ተብሎ መሰራት አለበት። ምንም አይነት ንግግር ወይም ደግሞ ተግባር የሆነ ነገር ስናደርግ ሰዎችን ውዴታ ለማግኘት ወይም ደግሞ ሰዎችን ለማበሳጨት ሳይሆን የአላህን ውዴታ ፈልገንበት መሆን አለበት። በሁለተኛ ሙታባ መልክተኛው አለይሂ ሰላቱ ወሰለም በሰሩት መልኩ መስራት። ሰሃቦች የመልክተኛው አለይሂ ሰላቱ ወሰለም ደቀ መዛሙርቶች በሰሩት በሳቸው ፋና ላይ ተጉዘን ያን የአምልኮን ተግባር እንፈጽማለን። ከዚህ የወጣ ነገር ከሆነ ግን እንደምትመለከቱት የቢዳ መጨረሻ እንደ እብድ ውሻ ነው የሚያደርጋችሁ። ዝም ብላችሁ እንዲህ ትጨፍራላችሁ። ሙነሽድ የሚባሉ ሰዎች ሴትና ወንድ ባልቀው ያስጨፍራሉ። በጣም ነው የሚያሳፍረው፣ በጣም ነው የሚያሳዝነው። የነሱ ደጋፊ የሆናችሁ ወንድምና እህቶች እንኳን ቆም ብላችሁ እስቲ አስቡ። ይህን ነገር እንዴት ነው በሌሎች ዘንድ የምንስቅበት የነበረው ነገር ዛሬ ላይ በእኛ ቤት እየተከሰተ ነው። ይህን ነገር በጊዜ መቃወም አለበት። ቁርአንና ሐዲስ ቁጭ ብለን ንናነብ፣ ንንረዳ፣ ንኖርበት ጭምር ይገባል እላለሁ። ለዛሬ ይህን ካልኳቸው እንግዲህ በሌላ ቪዲዮ እስከምንገናኝ ሀዛ ወቢላሂ ተውፊቅ ወሰላ ዐላ ነቢና ሙሐመድ ወአለ አለይሂ ወሰህቢሂ ወሰለም። ወሰላሙ አለይኩም ወረህመቱላሂ ወበረካቱ። ማሰላም